የኢትዮ ቴሌኮም ሲም ካርድ ወደ ራሳችን ስም ለማዞር ያወጣልን ሰው ባይኖርም ሄደን ራሳችን ስም ማዞር እንችላለን ብያችሁ ነበረ። ከዚህ ጋር ተያይዞ ብዙ ጥያቄዎች ጠይቃችሁኛል። የቴሌብር አካውንት ከተከፈተበት እምቢ እያሉን ነው ብላችሁኝ ነበረ። ዛሬ ግልጽ ያለ ማብራሪያ እና አዲስ የወጣ መመሪያ፣ ለኢትዮ ቴሌኮም ያወጣው መመሪያ መጋቢት 2017 የወጣ እሱንም መመሪያ ምን ምን እንደሚያስፈልጋችሁ እነግራችኋለሁ በዚህ ቪዲዮ። ቪዲዮ እስከ መጨረሻው ተረጋግታችሁ ስሙት። በመጀመሪያ መመሪያውን በመላክና አብረውኝ ቁጭ ቁጭ ብለው ሪቫይዝ በማድረግም የተባበሩኝን የኢትዮ ቴሌኮም የደንበኞች አገልግሎት የጥሪ ማዕከል ኮች አቶ ዮሐንስ ጥላውንን በእናንተ ስም አመስገን ፈልጋለሁኝ። ስለዚህ ስም ለማዞር ስትሄዱ የሚከተሉትን ነገሮች አይርሱ። በመጀመሪያ የናሽናል አይዲ መታወቂያ ሊኖራቸው ይገባል። በሁለተኛ ደረጃ ሲም ካርዱ ከወጣ በትንሹ አንድ ወር ጊዜ መሙላት አለበት። በሶስተኛ ደረጃ ቴሌብር የተከፈተበት ከሆነ ቴሌብር እዳ ምንም መኖር የለበትም አካውንት ውስጥ የቴሌብር አካውንት ውስጥም ደግሞ ምንም አይነት ብር መጥ የለበትም። ስለዚህ እዳውን መክፈል አለባችሁ፣ ወይም ደግሞ ብርም ካለው ወደ ሌላ ማዘዋወር አለባችሁ። ነገር ግን ያንን ቴሌብር አካውንታችሁን ብር ማዘዋወር ካልቻላችሁ ግን በስፔሻል ኬዝ የሚታይላችሁ ይሆናል። ስለዚህ ቴሌብር ቢከፈትበትም ቴሌብር አካውንቱ ምንም ባላንስ ከሌለውና ብድር ከሌለበት ስቲል ሲም ካርዱ ማዞር ትችላላችሁ ማለት ነው። በአራተኛ ደረጃ ደግሞ የሚሰጣችሁ ፎርም አለ ኮሚትመንት ፎርም፣ እሱን ትሞላላችሁ ማለት ነው። እንዲሁም በአምስተኛ ደረጃ ደግሞ ሲም ካርዱ መጀመሪያ ያወጣላችሁን ሰው ስም ከነያት ማወቅ ስተኛ ደረጃ ሲም ካርዳችሁ አክቲቭ ሆኖ እጃችሁ ላይ መኖር አለበት ስትሄዱ ማለት ነው። ይህን ሁሉ አድርጋችሁ ግን ስም አናዞርም የሚላችሁ ሰራተኛ ካለ እዛው ኢትዮ ቴሌኮም ሽያጭ ማዕከል ውስጥ ሱፐርቫይዘሮች ስላሉ ቀጥታ ሱፐርቫይዘሮችን ሄዳችሁ እንድታናግሩ እመክራችኋለሁ።